ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ህዳር አንድ ወይም ኖቬምበር አስር የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር መቶ 79 ብር ከ10 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 150 ብር ከ65 ሳንቲም ገዝቶ 153 ብር ከ66 ሳንቲም እየሸጠ ነው። በንግድ ባንክ 148 ብር ከ76 ሳንቲም ተገዝቶ 151 ብር ከ74 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 206 ብር ከ99 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው 176 ሳንቲም ግስቶ 79ብ 57 ሳንቲም እየተሸጠ ነው። በንግድ ባንክ 172ብር 5 ሳንቲም ትግስቶ 75ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በትቁር ገቢያ 222 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 187 ብር ከ83 ሳንቲም ገዝቶ 191 ብር ከ58 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር ከ14 ሳንቲም ተገዝቶ 185 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 127 ብር ከ61 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 107 ብር 25 ሳንቲም ገዝቶ 109 ብር 40 ሳንቲም እየተሸጠ ነው። በንግድ ባንክ 104 ብር 15 ሳንቲም ተገዝቶ 106 ብር 23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 116 ብር 73 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 97 ብር ከ99 ሳንቲም ገዝቶ 99 ብር ከ94 ሳንቲም እየተሸጠ ነው። በንግድ ባንክ 95 ብር ከ74 ሳንቲም ገዝቶ 97 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር ከ15 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 21 ብር ከ09 ሳንቲም ገዝቶ 21 ብር ከ51 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ50 ሳንቲም ተገዝቶ 20 ብር ከ91 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 235 ብር ከ43 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው 202 ብር ከ86 ሳንቲም ገዝቶ 206 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 192 ብር ከ08 ሳንቲም ግስቶ 195 ብር ከ92 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 582 ብር ከ87 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 491 ብር ከ03 ሳንቲም ግስቶ 500 ብር ከ85 ሳንቲም እየሸጠ ነው። በንግድ ባንክ 475 ብር ከ81 ሳንቲም ገዝቶ 485 ብር 33 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 48 ብር 79 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር 78 ሳንቲም ግስቶ 44 ብ 66 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ50 ሳንቲም ግስቶ 41 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ75 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 42 ብር ከ54 ሳንቲም ግስቶ 43 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ66 ሳንቲም ግስቶ 40 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 467 ብር ከ14 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 252 ብር ከ55 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 477 ብር ከ63 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከ24 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን የመሰገንን በዚያ በቃን። መልካም ጊዜ መልካም ቀን